ጸጋና ሰላም ቸርነትና ምሕረት በሁላችሁ ላይ ይሁን። ሕያው ምስጋና ክፍል 11ን ትንቢተ ዳንኤል ምዕራፍ ስድስት ቁጥር 10 ጀምሮ በኢየሱስ ስም አነባለሁ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር ቀድሞ ያደርግ እንደ ነበረው በየዕለቱ ሶስት ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ፀሌ አመሰገነ፣ ይላል። ኢየሱስ ያድናል። ዳንኤል አዋጅ ወጥቶበት ነው። በአምላኩ ፊት ተንበርክኮ ያደርገው እንደ ነበረው አዋጁ ሳይገድበው፣ ሁኔታ ሳይገድበው ምን ይል ነበር? ያመሰግን ነበር። ሜ እግዚአብሔርን አመስግኑ። አሜን፣ ኢየሱስ ለዘላለም ጌታ ነው። አሜን። ደረጃ አሌሉያ። ከእኔ ልቅ እጅግ የተወደደች እናቴ